ተወዳጅ ድምፃዊ አብዱኪያር ያዝናናችሁኝ ያበረታችሁኝ ኢትዮጵያውያን ሰላም ናችሁ? እኔ አሁን ሙሉ ለሙሉ ከመሜ ተሽሎኛል። አሁን ደግሞ ለስራ ዱባይ ገብቻለሁ። ባለፈው ሳምንት እውቁ የዱባይ የራዲዮ ጣቢያ የሆነው ብዙ ሚሊዮን አድማጭ ያለው 104.1 የአብዱኪያር አማርኛ ዘፈን የጋበዘ ሲሆን ኢትዮጵያ ውስጥ ካሉት አንድና ምርቶ ድምፃዊ ስልም አሞካሽቶታል። አብዱ ኪያር በቅርቡ በጣም አሳዛኝ ሁኔታ ውስጥ እንደነበረና በጣም ልብ የሚነካ የሚወዳትን እናቱን በሞት እንዳጣ አልፎም ደግሞ በሊፍት አደጋ ውስጥ በጣም በሚያሳዝን ሁኔታ ትንሽ የእግር ጉዳት አጋጥሞት እንደነበረ ጭምርም የወጡት መረጃዎች ያሳያሉ። ልክ እንደዛ አይነት ሁኔታ ውስጥ እያለ ነው የእናቱን ኅልፈት የሰማው። በጣም አሳዛኝና ልብ የሚነካ ነው። ምን ያህል ከባድ ጊዜያትን እንዳሳለፈ ጭምርም ነው አሁን ጥሩ ጤንነትና ሙሉ በሙሉ ሰላም ላይ እንደሚገኝ ጭምርም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዘንላችሁ መጣ ነው። በአሁኑ ሰዓት ወደ ዱባይ ስራዎችን ለማቅረብ እንዳቀና ጭምርም የደረሱን መረጃዎች ያሳያሉ። ሚኪ ነኝ ከሚኪታ ቡረንፎይንን ቻናል ሳብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ጎዩልኝ።